የአማራን ህዝብ ካላጠፋው የሚለው የብርሃኑ ጁላ አብይ አህመድ አዳነች አቤ በለጠ ሞላና ሽመልስ አብዲሳ ስብስብ ለመጨረሻ ያለውን አዲስ የጥፋት እቅድ ማውጣቱ ተሰምቷል። ሙሉ መረጃውን የምትሰሙት ይሆናል። የፋኑ ድል ከጊዜ ወደ ጊዜ እየጎመራ ይገኛል። በላስታ ድብኮ ቀጠና በተፈጸመ ደፈጣ ጥቃት መትረጊስ ተኳሹን ጨምሮ ከአምስት በላይ ያገዛዙ ወታደሮች ሲገደሉ፣ ከ12 በላይ የሚሆኑት ቆስለዋል። ፋኖ የደፈጣ ውያን ተክኖበታል። ላገዛዙም የደፈጣው ነገር ትልቅ ራስ ምታቱ ሆኖበታል እየተባለ ነው። ከአማራ ፋኖ ብሔራዊ ኃይል ቀን ጌታ ይፍታ የንጉሴ ስድስተኛ ክፍለ ጦር የተሰጠ አስቸኳይ ማስጠንቀቂያ ለ ትሰሙታላችሁ የአማራ ፋኖ ብሔራዊ ኃይል ከአገዛዙ ጋር ለወገኑ ወገኖቻችን የመጨረሻ ጥሪ አቅርቧል። ማለዳ 12 ሰዓት ግንቦት 12 ቀን የተከበቡት 12 ጀግኖች፣ የአርበኛ ዘመነ ካሴ ታላቅ ወንድምም ስለነበረው ክስተት የተናገሩትን በዝርዝር ይዘናል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን ባለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች፣ እነሆ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይ ከቻናሉ ሰብስክራይብና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችን ሆኖ፣ እነሆ ወደ መረጃችን ገባን። የፋኖ ድል ከጊዜ ወደ ጊዜ እየጎመራ ይገኛል። በላስታ ድብኮ ቀጠና በተፈጸመ ደፈጣ ጥቃት መትረጊስ ተኳሹን ጨምሮ ከአምስት በላይ ያገዛዙ ወታደሮች ሲገደሉ ከ12 በላይ የሚሆኑት ቆስለዋል። የአማራ ፋኖ ብሔራዊ ኃይል ላስታ ሳምነ ኮር በአርበኛ አያ ነው እንየው የሚመራው እሸተ ክፍለ ጦር ተወርዋሪ የፋኖ ኃይሎች በተከፍተ የደፈጣ ጥቃት የብልጽግና ስልጣን እንዲቆይ እየተጋጋጠ የሚገኘው ሰራዊት ላይ ከባድ ሰብዓዊና ቁሳዊ ኪሳራ ደርሷል። በላስታ ሳምነ ኮር ስር ከሚገኙት ሰባት ክፍለ ጦሮች ውስጥ የሚገኘው ግዙፉ እሸቴ ክፍለጦር ዘመቻ መምሪያ አርበኛ ኮስተር አሸነፍ የበሪሆን ሻለቃ ምክትል አዛዥ ፋኖ ደጀን ድንቁና የክፍለ ጦሩ ሜካናይዝድ አባል ፋኖ ንጉሱ ጸጋዬ በመሩትና ባስተባበሩት የደፈጣ ጥቃት ቀዶ ጥገና ከጠላት ጋር አንገት ላንገት በመተናነቅ በሶስት ሲኖ በአንድ አይሱዝ እና በሁለት ካስቶኒ እግረኛን ጨምሮ ከላሊበላ ወደ ጋሸና ከተማ ጥቁር አስፋልት ይዞ ሲጓዝ በነበረው የአገዛዙ ሰራዊት በድብኮ ቀጠና ቆጋ ወንዝ ላይ ልዩ ስሙ አፋጆ ከምትባል ቦታ ግንቦት 3 2017 ዓም ከንጋቱ 12 ሰዓት እስከ ረፋዱ አንድ ሰዓት ተኩል ሰዓት ለ90 ደቂቃ በፈጀ ልዩ ቀዶ ጥገና ተወርዋሪዎቹ ቅንድብ የሚላጩት የጄኔራል አሳምነው ጽጌ ልጆች መትረጊስ ተኳሹን ጨምሮ ከ5 በላይ ሙትና ከ12 በላይ ቆስለኛውን ለብርሃኑ ጁላ ሰራዊት አስታቅፈው ወደ ምሽጋቸው ተመልሰዋል። በተመሳሳይ ከትናንት ወዲያ ግንቦት 11 2017 ዓም በዚህ ውድብ ቀጠና ልዩ ስሙ የድሮ ከተማ ተብሎ በሚጠራው ቦታ በተፈጸመ ደፈጣ ጥቃት የጸረ አማራው አገ ተዛዝ ወታደሮች ከባድ የሆነ የሰብአዊና ቁሳዊ ውድመት ማስተናገዳቸውን መግለጻችን አይዘነጋም። ወታደሮች ላይ የደፈጣ ጥቃት የተፈጸመው ከላሊበላ ወደ ጋሽና የሚጓዙ የብልጽግና አመራሮችን አጅበው እየተጓዙ በነበረበት ሲሆን የእሸት ክፍለ ጦር አናብስት በዚሁ ቀጠና ዛሬም ከባድ ጥቃት በመሰንዘር ታላቅ ድል ተጎናጽፈዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ ሳምኖ ኮር ሕዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን አሳውቋል። ማለዳ 12 ሰዓት ግንቦት 12 ቀን የተከበቡት 1 ሁለት ጀግኖች የአርበኛ ዘመነ ካሴ ታላቅ ወንድምም ስለነበረው ክስተት እንዲህ ሲል ያትታል። ራስ አርበኛ ዘመነ ካሴ ከወንድሞቹ እንዲሁም አጃቢዎች ጋር ሆኖ በተሰለፈበት ውጊያ መሀል የደመሰሳቸው ጠላቶችና የትግሉ ችቦ የተለኮሰበት ታሪካዊ ዕለት የራስ አርበኛ ዘመነ ካሴ ታላቅ ወንድምም አርበኛ ገደፋው ካሴ ስለ ጥቅምት 12 ቀን 2014 ዓም የማለዳ ትንቅንቅ በተመለከተ ለጋዜጠኛ ተስፋዬ ወልደ ስላሴ ማብራሪያ ዛሬ ሰጥቷል። አርበኛ ገደፋው እንዲህ ይላል። ከመኖሪያ መንደራችንን ትንሽ ፈቀቅ ብለን ድንኳን ውስጥ ነበር። ሀብለን እንደምንጠራው ፊደል አይነት ከበባ ፈጸሙብን። ሁለት ዲሽካ ተጠምዷል። ስንተያይ መጀመሪያ ተኩሱን እነሱ ናቸው የጀመሩት። እናንተ ቦታ ያዙ ቀድማችሁ ግን እንዳትተኩሱ፣ ይልቅ ቦታ ያዙ አለን ዘሜ። ግራ የሚያጋባ ሁኔታ ነበር፣ ግን እግዚአብሔር ቅዱስ ሚካኤል ረድቶን፣ የልዩ ኃይልና መከላከያ የለበሱ ቅልቅል ናቸው። እየመሩ ከመጡት ፖሊሶች አንዱ በጣም ቀረበን። ከዚያ ጀምሮ ነው ቅዱስ ሚካኤል አግዞን ከእነሱ ይወድቃል፣ ከኛ አይወድቅም። ቦምብ ይጠቀማሉ። ቦምብ እየተጠቀመ ተጠጋን። ዘሜ ያኔ እንዲህ አድርጎ እያለ ስምሪት ይሰጠን ነበር። ፖሊሱና ዘሜ በጣም ተቀራረቡ። ፖሊሱ ቦምብ በሚወረውሩበት መስመር ቀጥታ በፍጥነት መጥቶ ከኋላችን ደረሰ። ከአርበኛው ጋር ፊት ለፊት ሊጋጠሙ ሲሉ በሁለት ጥይት ፖሊሱ መጥተው ዘሜ በቀላሉ ሽሽ ብለህ የማታሸሸው ሰው ነውና የነበሩ ልጆቹም ማለትም የእሱ ጓደኞች የሚገርሙ ነበሩ። አላትም ኃይል ይጨምራል። ወደ የትም እንዳንሄድ ጥርስ ውስጥ አስገብተውናል። የማይረሳኝ ሴትና ወንድ ልክ እንደ ፖሊስ እኛው ውስጥ መጥተው መሀል ላይ ገቡ። ሴቷ የልዩ ኃይል ልብስ የለበሰች ናት። ከዘሜ አጃቢዎች አንዱ የሆነን ኮማንዶ በሪው አስቀራቸው። ሌላ ስናይፐር የተጠቀመ መጣ። ጥይት የሚመታው አይመስልም ነበር ጠቅጥቆ መጣ። ግን እሱንም ኮማንደር በሪው መጥተው። ከዚያ እነሱ ኃይል አላቸው፣ እኛ ኃይል የለንም። በወቅቱ ስንቸገር ታላቅ ወንድማችን ንብረቱ ካሴ እሱ ከኋላ ተኩስ ከፈተባቸው። እሱ ተኩስ ሲከፍት የተወሰነ ተደናገሩ። እናታችንም አማራጭ ስታጣ በመቋሚያ ነክታ ሁለቱን የንብ ቀፉ ደፋቸው። ከዚያ ንቡም የራሱን አስተዋጽኦ አበረከተ። ንብረቱ ካሴ ተኩስ ሲከፍትና ንቡንም ሲያዋክባቸው ወደ መንደር ዙረው መተኮስ ጀመሩ። በዚህ ቅጽበት ካለንበት ተንቀሳቀስን ለመውጣት ስንሞክር ሌላ ምንም ሳይታኮስ ደፍጦ የቆየ ኃይል ጋር ገጠመን። ኮማንዶ ሰለሞን የሚባል ብሬን ተኳሽን ድንገት ተቆረጠብን። እኛ ደግሞ አላስታወስንም ነበር። ግን አርበኛው እምቢ ብሎ ሰለሞን ተቆርጧል ብሎ ተመልሶ ሌላ ጆሲ የሚባል ከኛ ጋር ያደረ ልጅ ነበረና እሱና አርበኛው ጥሰው ገብተው ያንን ብሬን ተኳሽ አወጡልን። እሱን አውጥተው ከመጣ በኋላ ብሬኖቹን በስርዓት አጥምደን እኛ ሁለት ብሬኖች አንድ ስናይፐር ነበር ያለን፣ ሌሎቻችን ክላሽ ነበር የያዝን። ጠላት ግን ጥቂት ስለሆነ ጠላቶቻችን እኛን ምንም አያመጡ ብለው ስለነበር፣ እኛ ለተኩስ ብዙም ስለማንቸገር፣ እሱ ጋር ያሉትም ልጆች ወታደሮች ስለነበሩ በጣም ውጤታማ ነበርን። መደበኛ ውጤታማም አደረግነ። ከታች በኩል ታላቅ ወንድማችንና ንቡ በትን ወንልናል። ከፊት ያለው አዲስ ኃይል እያመጡ መደበኛ ውጊያ ስናደርግ ጣቱ ከኋላ የተወሰነ አስተዋጽኦ አደረገ። እንደዛ ሁነን በእግዚአብሔር ቸርነት ተርፈናል። ከዚያ በኋላ ንቡውም ከተረጋጋ በኋላ ወደ መንደር ተመልሰው የተለመደው የሚያደርጉትን ዕቃ መስበር፣ ጎተራ መናድ፣ ልብስ ማቃጠል ምናምን አድርገው ሬሳቸውን ሰብስበው ሄዱ። ከ12 ሰዓት እስከ አራት ሰዓት ነበር ውጊያው። ውጊያው ጋር በተያያዘ የራስ አርበኛ ዘመነ ሚና እንዴት ነበር በውጊያው ሂደት ብሎ ሲጠይቀው የሚገርም ነው። ያው ወንድም ወንድም ብቻ ሳይሆን ጓደኛ ነው ነው በውጊያ ደረጃ ጓደኛ ነው። የሚገርም ነው። ያን ሰውነቱን ይዞት እንግዲህ እንደማየው ዘሜ ሲፈጠር ጀምሮ ግዙፍ ነው እንደሚታወቀው። ግን ቦታ አያዙ፣ እንዴት ልጆቹን ቦታ እንደሚያስይዛቸው የጥላትን እንቅስቃሴ፣ በየት በኩል ማፈግፈግ እንዳለብን፣ በየት በኩል የተቆረጠውን ጥላት መምታት እንዳለብን ይነግረን ነበር። ቦታ ያሲይዝ ነበር። የሚገርምህ እሱና የተወሰኑ ልጆች ባሉበት ነው ጨበጣ፣ ቦምብ እሱም ቦምብ እነሱም ቦምብ። መጀመሪያ ፍልሚያው የተካሄደው እሱ ባለበት ነው። አይፈራም፣ አይሸሽም። ላመነበት ነገር ያው መሞት ነው ወደፊት ነውና፣ የሚገርም ነበር። ማይታመን ነው እኮ እኔ እንደው በእግዚአብሔር ስም የምነግርህ አሁን ላይ ሁኜ ሳስበው የማይታም ነው። ያን ሁላ ኃይል እንግዲህ ዲሽቃ ይዘዋል፣ ብሬን፣ ስናይፐር እንደ ጉድ ነው። የእነሱ በጣም አደገኝነታቸው ነበር በወቅቱ ሰው መተን፣ መሳሪያ አላስነሳን አሉ። በጣም ጎበዝ ናቸው። ባለስናይፐር ተመቶ ወድቋል፣ አላስነሳን አሉ። ዲሽቃቸው ሽፋን ይሰጣል፣ አላስነሳን አለ። የተወሰነም ቢሆን የነፍስ ወከፍ መሳሪያና ከወደቁት ከታጠቁት ጋር ጥይት አንስተንባቸዋል። እኛ በወቅቱ በቂ ጥ ይት አልነበረንም። የራሴን በግልጽ ለ69 ይት ብቻ ነበር ያያዝኩት ከዚያ አንስተን ሞልተን ነው እንጂ በወቅቱ የእኛ ጥይት ይህንን ያክል የምትለው አልነበረም። ደፋርና ጭስ መውጫ አያጣም ከነሱ እየተቀበልን እስከ አራት ሰዓት ተታኮስ ናቸው። የማሆይ ንብ እገዛ እንዴት ነበር ብሎ ሲጠይቀውም አርበና ገደፋው ካሴ ሰባ ፐርሰንቱን አግዞናል። ብልህ አልሳሳትም። ያሰፈሩ ላይ ድንኳኖችን ላይ የነበረው ኃይል ንቡ በጣም እንዳደናበረው ገልጿል። ንቡ እያባረረ ወደ እኛ ሲልካቸው እኛ ጥለናቸዋል እያለ ታሪኩ ይቀጥላል። ካማራ ፋኖ ብሔራዊ ኃይል ቀኝ ጌታ ይፍታ ንጉሴ ስድስተኛ ክፍለ ጦር የተሰጠ አስቸኳይ ማስጠንቀቂያ የደንበጫ ወረዳ ቤቶች ኮንስትራክሽን ጽህፈት ቤት የቤቶች ማህበር እናደራጃለን በማለት ከቤት ፈላጊ ማህበረሰቦች ከብር 700 እስከ አንድ ሺህ ክፍያ እየጠየቀ ማህበረሰቡን እየበዘበዘ መሆኑ ይታወቃል። በመሆኑም የቤት መስሪያ እናገኛለን በሚል በዚህ የመንግስት የብዝበዛ ተግባር እየተሳተፋችሁ የምትገኙ ግለሰቦች ላይ እርምጃ የምንወስድ መሆናችን እየገለጽ ፋኖ በይፋ ትግሉን ከጀመረበትና ያገዛዙን ስርዓት ካፈራረሰበት ከሚያዝያ 6 2017 ዓ ም ጀምሮ ከላይ በተገለጸው መንገድ ከመንግስት በምሪትም ሆነ በግዥ መ መሬት የተረከባችሁ ግለሰቦች ፋኖ እውቅና የማይሰጥ መሆኑን በጥብቅ እናሳስባለን። ተጨማሪም እቁብን ለማስቀጠል በሚል ሰበብ የግለሰቦችን ሀብት ንብረት ለማሸጥ የምትራሯሯጡና ይህንንም እንዲያስፈጽሙላችሁ ከጠላቶቻችን የብልጽግና ካድሬዎች ጋር የምትለማመጡ ግለሰቦች ለምሳሌ አቶ አለማየሁ ከተማ አስተዳደር አካባቢ ወፍጮ ያለው አባ ዮሐንስ አፈወርቅ፣ አስር አለቃ ይርጋ ጥበቡ፣ አስር አለቃ ያየህና ሌሎች ስማችሁ ያልተጠቀሰ ግለሰቦች ከዚህ ተግባራችሁ እንድትታቀቡ የማትታቀቡ ከሆነ አስፈላጊውን እርምጃ የምንወስድ መሆኑን በጥብቅ እናሳስባለን። ማሳሰቢያ፤ ይህ ከላይ የተገለጸው መልእክት በተመሳሳይ ሁኔታ ለሌሎችም የክፍለ ጦር ከተሞች ለደብረ ኤልያስ፣ አማኑኤል እና ረቡ ገበያን ደብረ ማርቆስ የሚሰራ መሆኑን እናሳስባለን። የአማራ ፋኖ ብሔራዊ ኃይል ቀንጌታ ይፍታይ ንጉሴ፣ ስድስተኛ ክፍለ ጦር። የአማራ ፋኖ ብሔራዊ ኃይል ከአገዛዙ ጋር ለወገኑ ወገኖቻችን የመጨረሻ ጥሪ አቅርበዋል። የቡሬ ዳሞት ብርጌድ ባለፉት ወራት አስጥ ራሱን በመልሶ ማደራጀትና ስር ነቀል ለውጥ ለማምጣት ሙሉ ያመራር ለውጥ በማድረግ በፍጹም አማራዊ ጀግነት የፖለቲካ የወታደራዊ ቁመናቸው ሀገራችን በአስፈሪ ግርማ ሞገስ ተገንብቷል። ብርጌዳችን በማወቅ የሚሆን ባለማወቅ ካገዛዙ ጋር አብረው ለቆሙ ወንድሞቻችን የመጨረሻ ጥሪ ከመጨረሻ ማስጠንቀቂያ ጋር ለማስተላለፍ እንወዳለን። ቡሬ ኢንዱስትሪ ፓርክ ለሰፈርከው ሚሊሻ እኛ እናንተን ገለን ልጆቻችሁን ወላጅ አልባ ማድረግ አንሻም። ልጆቻችሁ እኛን በእድሜ ዘመናቸው እንዲወቅሱ አንፈልግም። ስለሆነም ሚሊሻ ወንድሞቻችን እስከ ግንቦት 30 2017 ዓ ም እስከ ምሽቱ 12 ሰዓት ድረስ የቡሬ ዳሞት ብርጌድ አምስቱም ሻለቃ በሚገኙበት ቀጠና የመ መጠርነፊያ ካምፕ ስላዘጋጀንላችሁ በአስቸኳይ እንድትቀላቀሉ እናሳስባለን። ቡሬ ኢንዱስትሪ ፓርክ ለሰፈርከው አድማ ብተና፣ እኛ የአማራ ፋኖ ብሔራዊ ኃይል በጎጃም አምስተኛ ክፍለ ጦር ቡሬ ዳሞት ብርጌድ ግዙፍ የአማራ ሕዝብ መታገያ ተቋም መስርተን ሕዝባችን ከዚህ አምባገነን አማራ ጠላ ግዛዝ ነጻ ለማውጣት ከፍተኛ ትንቅንቅ ስናደርግ ባጅተናል። የመንግስታዊ ስርዓቱን ጥርስ አውልቀን ጥለነዋል። ይህ አምባገነን ስርዓት እኛው አማራዎችን በንዋይ በማታለል እርስ በርስ እያዋጋ ድላችን አራዝሞታል። ስለሆነም አድማ ብተና ወንድሞቻችን፣ በአስቸኳይ ከዚህ አምባገነን ስርዓት ራሳችሁን አውጥታችሁ ወደ ብርጌ ጌዳችን እስከ ግንቦት ሰላሳ እንድትቀላቀሉ ጥሪ እናስተላልፋለን። ቡሬ ኢንዱስትሪ ፓርክ ለሰፈርከው መከላከያ የናት ሀገራችን የኢትዮጵያ ልጆች እናንተ በውሳኔያችሁ አልተሳሳታችሁም። ሀገር አለኝ ወገን አለኝ የሀገር ዳር ድንበሬን አስከብራለሁ ብላችሁ በህዝባችሁ ፍቅር ተሸንፋችሁ ወደ ሀገር መከላከያ ሰራዊት ተቋማት ተቀላቅላችሁ ሀገራችን ከውጭ ወራሪ ለመታደግ አልማችሁ እንደነበረ ይታወቃል። አንዳንድ መከላከያ አባሎችም ሻይ ቡና ልትጠቀሙ በተቀመጣችሁበት አፈሳ ተፈጽሞባችሁ የናት ያ ባት ይህት የወንድም ናፍቆት አሸንፏችሁ መውጫው ጠፍቷችሁ በንባ የምትላቀሱ አባሎች እንዳላችሁ እናውቃለን። አገዛዙ በራሱ ህዝብ ላይ በሰማይ ድሮን በምድር ታንክ እስከ ባህር ኃይል አሰማርቶ የአማራን ህዝብ አርሶ ባበላ በጠላትነት ፈርጆ እየጨፈጨፈው ይገኛል። ስለሆነም እኛም የቡሬ ዳሞት ብርጌድ አመራሮች ለአገዛዙ ሰራዊት እስከ ግንቦት 30 2017 ዓ ም የሚቆይ የምረት ጥሪ አድርገናል። የአማራን ህዝብ ካላጠፋው የሚለው የብርሃኑ ጁላ፣ አብይ አህመድ፣ አዳነች አቤ፣ በለጠ ሞላና ሽመልስ አብዲሳ ስብስብ ለመጨረሻ ያለውን አዲስ የጥፋት እቅድ ማውጣቱ ተሰምቷል። የአገዛዙ ሰሞነኛ እቅዶችና አቅጣጫዎች፣ አንደኛ ፋኖ ተዳክሟል፣ እጅ እየሰጠ ነው የሚለውን በሰፊው መስራትና ህዝቡ በፋኖ ተስፋ እንዲቆርጥ ማድረግ። ሁለተኛ የጤና ባለሙያዎችን አመፅ፣ ከዚህ በፊት የቤተክርስቲያን የኢካቴት አምስቱን አመፅ ባከሸፍንበት መንገድና አዳዲስ ስልቶችን በመቀየስ። ሶስተኛ መምህራንን አመፅ ሊያነሱ ወይም አድማ ሊመቱ ይችላሉ። ስለዚህ ቀድሞ በዞን በወረዳ መሰብሰብ፣ ለርዕሰ መምህራን ጥቅማ ጥቅም መስጠት፣ አመፅ ሊያስነሱ የሚችሉትን በመለየት ቀድሞ ማዋከብና ማሰር፣ በተጨማሪም በስብሰባ ብሬን ዎሽ ማድረግ አምስተኛ ስርዓት የሆነው ወጣት ለአመፅ ዝግጁ ስለሆነ ወጣት የመመልመል ከፋኖ ጎን እንዳይቆም ማድረግና ወደ አመፅ እንዳይገባ ማድረግ። ስድስተኛ፣ ለገበሬው ከኛ በላይ የሚቆረቆር የለም በሚል ማህበራዊ ሚዲያውንና ሚዲያውን መቆጣጠር፣ ለዚህም እንዲያግዝ ምርጥ ዘር ማዳበሪያ አቀረብን የሚል ተከታታይ የሚዲያ ዘመቻ ማካሄድ። ሰባተኛ፣ ከትግራይ ጋር ለምናደርገው ጦርነት ከዋት አንደኛውን አንጃ ደግፎ ሌላኛውን አንጃ መከፋፈል። ሰሞኑን በአንዳንድ ከተሞች እንደተደረገው ሰላማዊ ሰልፍ ማካሄድና በህዝብ ፍላጎት ነው የገባ ነው የሚለውን ለዓለም አቀፍ ማህበረሰብ ማሳወቅና ማሳየት፣ ህጋዊ ሆነን ከትግራይ ጋር ጦርነት መግጠም። ከላይ ያሉትን እንዲፈጽሙ ጥብቅ ትዕዛዝ ተሰጥቷል። የወታደራዊ አገዛዝ የቀውስ መዋቅሮች ወደ ስልጣን የመጣው የአብይ ስብስብ ኮር ግሩፕ በዋናነት ከስለላ ተቋሙ ኢንሳና ከሀገሪቱ ሰራዊት የተጠራራ ኃይል መሆኑና ጦርነትን የችግር መፍቻ ማድረጉ ሰዎች ወታደራዊ አገዛዝ መትከላቸውን ይፋ አድርጎታል። እርግጥ የፕሮስፔሪቲ አምልኮ ተከታዮችም የኮር ግሩፕ አካል መደረጋቸው ሰዎቹ በወታደራዊና መንፈሳዊ ተልዕኮ ቅራኔ እንዲያብዱ ያደረገ ነው። የአብይ አህመድ ወታደራዊ አገዛዝ ወደ ወንበሩ ከመጣ ጀምሮ እንቅልፋቱ ያደራጃቸውና ሪፎርም በሚል የጸጥታ ተቋማትን የጠፈጠፋቸው ስልጣኑን ለመጠበቅ ነው። ቆሌያቸው ተገፎ ተገፉ ከህዝብ ጋር እየታዳሙ ያሉት ተቋማት የህዝብ አመኔታና ተቀባይነት ርቋቸው አመታት ተቆጠሩ። እንደ ጠባቂ መታየት ሲኖርባቸው እንደ ጠላት የሚታዩ ጸረ ህዝብ ተቋማት ሆኑ። የአገሪቱ የስለላ ተቋማት መብዛትና እርስ በርስ መጠላለፍ በፈንቅለ መንግስትን ለመከላከል ያስችላል በሚል ከአምባገኖችና መጽሐፍ የተኮረጀ ቀሽን ፖለቲካ ነው። አዲስ አበባ ውስጥ የሚኖሩ አንድ ሰው የሚከተሉትን ያፈና መዋቅር ተቋማት በቀላሉ ያገኛል። ብሔራዊ ደህንነት መረጃ መረብ ደህንነት ኢንሳ፣ አርቲፊሻል ኢንቴሊጀንስ፣ የመከላከያ ወታደራዊ ደህንነት መምሪያ፣ የፋይናንስ ኢንቴሊጀንስ፣ የሪፐብሊካን ጋርድ ደህንነት መምሪያ፣ የአዲስ አበባ ፖሊስ ደህንነት፣ የአዲስ አበባ ፖሊስና አድማ ብተና መምሪያዎች፣ የኦሮሚያ ደህንነት፣ የኦሮሞ አድማ ብተና፣ የጋቸና ሲርና አፈና መዋቅር ኮሬ ነገኛ አፈና መዋቅር፣ የፌዴራል ፖሊስ እና ጸረ ሽብር ግብር ኃይል፣ የፌዴራል ፖሊስ ልዩ ኮማንዶና አድማ ብተና፣ የመከላከያ ሳይበር መምሪያ፣ ስምንት እዞችን የያዘው የመከላከያ ተቋም ስር ያሉ የምድር ኃይል፣ የአየር ኃይል፣ የባህር ኃይል ወዘተ መምሪያዎች ሎች የፖሊስ አድማ ብተናና ሚሊሻ መዋቅሮች ወዘተ እነዚህና መሰል መዋቅሮች ጋር ተደምረው ኢትዮጵያን ሰላም ሳይሆን ቀውስ ውስጥ ከተዋታል። ዜጎቿን ከገታ ጥቃቶች መከላከል የማይችሉ የይስሙላዎች ሆኑ። የኢትዮጵያ ሉዓላዊነት በያቅጣጫው ተጥሶ ማንም የሚፈነጭበት ሆነ። በሪፎርም ስም የአንድ ቡድን የበላይ ቁጥጥር ለማረጋገጥ ተሰራ። አገርና ዜጎችን ሳይሆን የአብይ አህመድን ወንበር መጠበቅ ተልዕኮው የሆነ የጸጥታ ዘርፍ ተዋቀረ። የጥቅም ሰንሰለት የዘረጋ የመድሎ ተቋማት ተደራጁ። በስራ መደራረብ እርስ በርስ የማይተማመኑ የጊዜ መሳሪያዎች ተደረጉ። ይህ ሁሉ የጸጥታ መዋቅር ከሀገሪቱ ክልሎች ብሔሮች ጋር ደም አፋሳሽ ወረራና ጭፍጨፋን እንዲፈጸም ተሰማራ። እነዚህ ተቋማት በሚፈጽሙት ጭፍጨፋ አብይ አህመድ ሲጨንቀው ሲጠበው እያደርግሃል ዘመድ እንዳለው በጭፍጫፊው ላብይ ዘመድ ፈጠራ ላይ ናቸው። እንኳንስ ከህዝብ ተቆራርጠው፣ እንኳንስ እየተሸነፉ፣ እንኳንስ ተቋማትን መቀላቀል እንደ ውርደት የሚቆጠር ወጣት ባለበት ህዝባዊ ትግልን የወታደር ብዛት የስለላ ብዛት ትግሉን ያራዝመው ይሆናል እንጂ ከሽንፈት አያድነውም። ክቡራትና ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የኢትዮጵያ ቻናላችን ሰብስክራይብ፣ ሸር እንደዚሁም ላይክ እያርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ።